አሁን አልቻልኩም። ቀራ ሰሎታሊ ነው። በቃ ልጅ ነው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ፣ እግዚአብሔር ይስጥልን። አንድ ሰሞን ላይ ኢትዮጵያውያንን አነጋግረው የነበሩ እነኚህ ሁለት ጥንዶች ታርቀው አንድ ላይ ለመሆን ተስማምተዋል። ሀብታሙና ሩሃማ የፍቅራቸው ታሪክ ተስፋ የቆረጥንበት ሀብታሙ አይደለም አካሌን፣ ሕይወቴን ልሰጣት ከዚህ በኋላ ከእርሷ ጋር ለመኖር ፈቃደኛና ዝግጁ ሆኝ ያለው እያለ ይገኛል። ሩሃማ በእንባ ታጅባ እቺን ቀን በጣም ስጠብቃትና ስጸልይ ነበር እያለች ነው። ታዲያ ታረቃችን እንዳስደሰታችሁ ነው በልብ ብቻ ሳይሆን በኩላሊትም የተሳሰሩት የተሳሰሩ ሩሃማና ሀብትሽ ዳግም መመለሳቸውን እያየን ነው የምንመለከተው። ከዚህ በኋላ አይደለም ኩላሊቴን፣ ይህንን መላኒቴን ለመስጠት ዝግጁ ነኝ ሲል ሀብትሽ ገልጿል። ሩሃማ የሀብትሽን ኩላሊት ቀርጥፋ ከበላሽ በኋላ ላሽ ብለዋለች ተብሎ ብዙ ሰዎች እንግዲህ በሁለቱ መሀል ገብተው እዚህና እዛ ቃላቶችን ሲዘናዘሩ ነበረ። ነገር ግን ፍቅር ሀያል ነው። ዳግም ተመልሰው አብሮ መኖር ጀምረዋል። እንዲሁም በቅርቡ ፍሬ እንጠብቃለን ሲሉ ተናግረዋል። እዚሁ አጋጣሚ በሰው የፍቅር ፍቅር ህይወት ውስጥ እየገባችሁ የምትፈተፍቱ ሰዎች እንዲመለሱ እንጂ እንዲለያዩ ብዙ ባትሰሩ መልካም ነው ብዬ አስባለሁ። እናንተ በሩሀማና በሀብትሽ ጉዳይ ላይ የምንትላላችሁ ሀሳብና ሴቶቻችሁ ኮመንት ላይ ጻፉልኝ። እህል ውሃ የሚባል ነገር አለ። አንዳንድ ጊዜ እኛ ባሰብን ሳይሆን ፈጣሪ በፈቀዱ ነው ሁሉም የሚሆ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምናላችሁ። ወደ ተመልካቾቼ የሩሀማና የሀብታሙ ጉዳይ ለአንድ ሰሞን በጣም አጀንዳ ሆኖ ቆይቶ ነበረ። ሁሉም ሰው የራሱን አስተያየት እየሰጠ፣ እነሱም አስተያየቱ እንዳለ ሆኖ በሃይማኖት አባትም በተለያዩ ሰዎችም ለመታረቅ ተዳኝተው ነበር። አይሆንም በማለት ሁለቱም ተለያይተው ቆይተው ነበር። ከወራት በኋላ ዛሬ አንድ ላይ ሆነናል፣ ታርቀናል፣ አይደለም አካሌን ህይወቴ ልሰጥሽ ዝግጁ ነኝ ሲል ሀብታሙ በሃይማኖት አባት ፊት ተናገረ። አንድ ላይ መሆናቸው ደስ ይላል። ከዛ በላይ አረለም አቃሌኝ ከዚህ በኋላ ህይወቴንም ልሰጣት ሳልሰብስት ልሰጣት ከእሷ ጋር ደስተኞኝ ለመኖር ዝግጁኝ ያሉኝ ፍቃደኛም ነኝ። ይህን ነገር ዛሬን እንጂ ነገን አናውቅ። የነ ሀብታሙ የፍቅር ህይወት ይህን ነው የሚያሳየው። አሁን አልቻልኩም ቀሩ ራሷ ሎታል ሩሀማስ ይህንም አልናገኝ። በቃ እንደዚህ ነው ማቀት ምፈልገ በጣም ደስ ይላል። እግዚአብሔር ይመስገን። እሺ፣ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ሁሉ አይደለ? አዎ አዎ። ማን ነው መግባት የለም፣ ራሳቸውን ይቻላል፣ አይደለ? አዎ አዎ። እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለ መሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ። እግዚአብሔር ይባርክላችሁ፣ ጎደሎውን ይሙላላችሁ፣ የራቀውን ያቀርብላችሁ። ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ። ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ። አልወልዳችሁ ሆነ ወልዳችሁ አላገባችሁ ሆነ አግብታችሁ የዛሬ ዓመት እንድናያቸው የእግዚአብሔር ቅዱስ ፈቃድ ይሆንልን። እነሱም ደግሞ ወልደው ይህ ብቻ አይደለም፣ በሚዲያ የሚታየው ክርስትናውም ጭምር አይደለም። የዛ ጊዜ ወልደው እንደዚህ ነበርን፣ ታሪክ ተቀየረ፣ እኛም ዛሬ ልጅ ወልደን ይኸው በህይወት በደስታ ኖርን ብለው ይህን እንዲያደርጉ እግዚአብሔር ይርዳልን። እግዚአብሔር ይጠብቅልን። ቤታቸውን በበረከት በሰላም ሰውነታቸውን በጥንነት እግዚአብሔር ይባርክልን። የሰላም አምላክ ሰላሙን ይዘዝልን። ሩሀማ እና ሀብታሙን ለማስታረቅ የተለያዩ ሰዎች በዙሪያቸው ሂደው ነበረ። ግን ሁሉም እሱ ሲፈቅድ ነው እና ዛሬ ላይ በሱ ፍቃድ እንደዚህ ሆነ፣ ተመስገን ነው። አብዛኛውን ጊዜ ዋጋ የተከፈለበት ነገር፣ ብዙ መስዋዕት የታየበት ነገር መጨረሻው በዚህ መልኩ ሲያልቅ ደስ ይላል። ይህ የመጨረሻ የፍቅር ህይወት ያርግላችሁ። ድጋሚ ጸብ፣ ድጋሚ በመሀላችሁ ንፋስ አይግባ። የነ ሩሀማና ሀብታሙ መታረቅ ፖስት ከተደረገ በኋላ የተለያዩ አስተያየቶች ሲወጡ ነበረ። ህዝብ በሰው ፍቅር ጣልቃ አይግባ፣ እነሱ መልሰው ይታረቃሉ የሚል ይበዙ ነበረ። ግን እንዴት ይሆናል? ማንኛውም ሰው እኮ ስለሚመስሉና ስለሚታየው ነገር አስተያየት መስጠት ግድ ነው። ይህም አይቀርም። ምክንያቱም ሚዲያ ላይ ወጥተዋል። የሰውን እይታ ወይ ደግሞ የሰውን አስተያየት ባይፈልጉ ኑሮ ሚዲያ ላይ አይወጡም ነበረ። በእርግጥ ሚዲያ ላይ መውጣታቸው አልጎዳቸውም፣ ጠቀማቸው እንጂ። ከነበሩበት ነገር በብዙ መልኩ ተቀይረዋል። ቢያንስ ለራሳቸው የሚሆን ነገር ይኖራቸዋል። ምክንያቱም በአሁኑ ሰዓት ሶሻል ሚዲያ ላይ የሚሰሩ ነገሮች በጣም ብዙ ናቸው። የሚዲያ ሰው መሆን በጣም ይጠቅማል። ለዛም ነው ሀብታሙም ሆነ ሩሃማ ያኔ ተጣልተው በነበረበት ሰዓት ከነበረው አቋማቸው ዛሬ ላይ የሚታይ ለውጥ ነው የሚታየው በእነሱ ላይ። ስለዚህ ለሕይወታቸው መሰረት መያዣ ሆኗቸዋል መታወቃቸው። አንዳንድ ጊዜ ነገሮች መስቀልቀል ሲሉ ቦታቸው ሊይዙ ነው ይባላል። የእነ ሩሀማ ህይወት እንደዛ የሆነ ይመስላል። ከበፊቱ በብዙ የተሻለ ነገር ላይ ዛሬ ላይ ይገኛሉ። ለህይወታቸው የሆነ ነገር መነሻ ማድረግ የሚችሉበት ደረጃ ላይ ናቸው። እርግጥ ከዚህ በኋላ በመሃላቸው የሚገባን ነገር በደንብ አጥረው በፈጣሪ ፈቃድ ወደፊት መራመድ ነው ያለባቸው። በፌስቡክ ብዙ ተከታይ ያፈራው ጉርሻ ፔጅ የሩሃማን ና የሀብታሙን ታሪክ እንዲህ ሲል ነበረ የዘገበው ተፈጸመ ኩላሊት የሰጠ ፍቅር አዲስ ምዕራፍ የከፈተ እርቅ ዛሬ በዚች ቀንና በዚች ሰዓት ታላቅ ነገር ተፈጸመ የህይወቷን ክር ለመዘርጋት ኩላሊቱን የሰጣት ጀግናው ሀብታሙ እና በሱ መስዋዕትነት የተረፈችው ሩሃማ በሽማግሌዎችና በታላላቅ ሰዎች ፊት እርቅ አውርደው እንደገና ፍቅራቸውን ሀብለው ሊጀምሩ ወስነዋል። ይህ ተአምራዊ ፍቅራቸው ከደረሰበት ውጣ ውረድ በኋላ ዛሬ በይቅርታና በአዲስ ተስፋ ታትሞ ተቋጭተዋል። ሀብታሙ ግንባሯን በፍቅር ስሞ፣ ሩሃማም ጥምጥም ብላ በማቀፍ የልብ እርቃቸውን ፈጽመዋል። ይህ እርቅ የፍቅር ቃል ኪዳንን የተስፋ ምልክትና የሁለተኛ ዕድል መጀመሪያ ነው። እውነተኛ ፍቅር ሁሉንም ነገር አልፎ ለድል እንደሚበቃ ማረጋገጫም ይህ ነው። ለተከታዩ የህይወት ምዕራፋችሁ በሙሉ የፍቅርና የሰላም እንዲሆን መልካም ምኞታችንን እንገልጻለን። ዕለተ ቅዳሜ ጥቅምት 8 2018 ታሪካችሁ ለዘላለም ይነገር ሲል ጉርሻ ፔጅ በውስጥ አድርገው ነበር የሀብታሙ ለሩሃማ ኩላሊቱን መስጠት የፍቅር ጥግ የመስዋዕትነት ጥግ የሚል ስያሜን ተሰጥቶት ነበረ። በብዙዎች ዘንድም የእሱ መወደድ የእሷ ደግሞ የመጠላት ድርሻ ደርሷቸው ነበረ። ለወራት በዚህ አልፈው ዛሬ ላይ ብዙ መስዋዕትን፣ ብዙ ፈተናን አልፈው ብዙ አልዋልታን፣ ብዙ መነቀፍን አስተናግደው ዛሬ ለዚህ በቅተዋል። ዛሬም ቢሆን የሰውን ወሬና የሚዲያን ወሬ ወደ ጎን በመተው ፍቅራቸውን ብቻ ማስቀጠል ይኖርባቸዋል። ካልሆነ ትላንት የነበረው ዛሬ ላይም ሊከሰት ይችላል። ፈጣሪ ካሳለፉት ነገር ካሳለፉት ጭንቀትና መከራ ይለውጣቸው፣ ድጋሚ ባሳለፉበት መንገድ መሄድን የያዝላቸው። መልካም የፍቅር ጊዜ መልካም የትዳር ጊዜ፣ ውለዱ ክበዱ ብለናል። በዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። እስኪ አስተያየታችሁን ሰማችሁን ጻፉልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።